ከዚህ ቤት አንስታሽ ከኔ ያለበት ሰው ምን እንደሆነ አሳይሻለሁ። እሺ ቤዛ፣ ምን እያደረግሽ ነው? ልገኝ እንዲማ በቀላሉ እንድትሞች አላደርግሽ ታይናለሽ። ቆይ አሰይሻለሁ። እሺ ቆይ። እዚህ ቤት ውስጥ ያስገባሽ ማነው? ነው ይቻለ ልች አይደለም። እናትሽ እኮ ከዚህ ቤት ስትወጣ እኔ እዚህ ቤት እንደምመለስ ማሰብ ነበረብሽ። ቆይ ምንድን ነው? በህልሜ ነው እንደዚህ። ክፍል ውስጥ ማነው ያስገባሽ? አቤት ባሮክ፣ እዚህ ነው የመጣው። ቤዛ ኦብዬ፣ ባሮክ እንዲመጣ ከማድረግ በፊት ከዚህ ክፍል ውጭልኝ። ነገር ግን እንዲህ በቀላሉ አልተውሽም። ሰላም፣ ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናቸውልን? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለቻናሌ አዲስ አበባ ናቸው፣ ላይክ ሼር፣ ሰብስክራይብ ያደረጋችሁ ቤተሰቡ ነው። ነባር የሆናችሁ ደግሞ ላይክ ሸር ያደረጋችሁ አበረታችሁን። ውድዬ ዛሬ ደግሞ አዝናኝና አስተማሪ የሆነው እንደተለመደው አደይ ድራማ ይዤላችሁ መጥቻለሁ። ውድዬ ባለፈው በክፍል ስልሳ ዘጠኝ ያቋረጥነው ነበር። ዛሬ ደግሞ በክፍል ሰባ ይዤላችሁ መጥቻለሁ ማለት ነው እና ባለፈው ቤዛ ከባሮክ ምና ከኤላ ብር ለመውሰድ እየተዘጋጀች ነበር። ዋሽታ፣ በውሸት ምስክር ዋሽታ ብር አታላ ልትወስዳቸው አስባ ነበር ማለት ነው። እና ልል ደግሞ ውሸቷ እንደሆነ ለባሮክም ለገንዘብ ብላ እንደቀረበችው፣ እንዲሁም ለኤላም ደግሞ ብሩ ልትበላ ልትበላበት እንዳሰበች ብትነግራቸውም አላመኗት ነበር ማለት ነው። አላመኗትም። ምክንያት ዋሽተሽ ነው ከቤዛ ጋር ስለማይዋደዱ ስለሚጣሉ ስለምትጠያት ነው እንጂ እንደዚህ አስብ አይደለም ብሎ እያንቋሸሸዋት ነበር ማለት ነው ዛሬ ደግሞ ወደ ስ በቅር ተኝታ እያለ በሌለት ሄዳ አነቀቻት ማለት ነው አንቃ ምንድን ነው አንቺ ምን አንቺ ለምንድነው ከራሴ የማትወርደው ለምንድነው ለባሮክ እየዋሸሽ እየተናገርሽ ከባሮክ የልታጣይኝ ነው ስትለን ልቀቅኝ፣ ልቀቅኝ፣ ካልሆነ ጮኋለሁ፣ ካልሆነ ጮኋለሁ። አሁን አንቺ በሌለ ትመጥሽ ልምድ ነው የምታንቅኝ ካልሆነ ለባሮክ ጠራለሁ ስትል በድንገት ባሮክ በራ እንኳኳ ማለት ነው። በረት እንኳኳ ከፈተች። እንዴ አየ ባሮክ አየ እያደረገችው የነበረው አንቃ ልትገለኝ ነበር። ስለደረስክልኝ ነው እንጂ አንቃ ልትገለኝ ነበር አለችው ማለት ነው። ምን ማለት ነው? ምን ማለት ነው? ውሸታም ዋሽታ ነው። እኔ ምን ማላደረግኳትም። ዋሽታ ነው የእሄተ ውሸት እንደምታውቀው ነው አለችው ማለት ነው። ምንድነው የምሯ፣ የምሯ ነው ቤዛ ሲላት ዋሽታ ነው እንጂ እኔ ምንም አላደረግኳትም። እሷ እራስዋ ናት አሁን ደግሞ በትላጸዳ ብይ ነው እንጂ ምንም አላደረግኳትም አለችው። እሱም ዝም አለ ማለት ነው። ውደችዬ ንጉስ ደግሞ ለአዴይ አዴይ እንደናፈቀችው ለዳይመንድ ነገረው። እኔ በቃ አዴ አላየኋትም እኮ ዛሬ አዴ መቼን የምትመጣው ብሎ ቁመው እየጠበቃት ነበረና ምን እየጠበቅክ ነው እዛ ላይ ስትለው? ስለው ዳይመንድ አደይ ነዋ። ለምን አንተ አትነቀሳትም? እንደዚህ አደይ አደይ ከምትንጥዋጥዋ ተነቀሳትና ከዛ ስትናፈቅ ስትናፈቅ ከያት አለ። ሐላው ማለትና እና ውድ ፍዬ ባሮክ ደሞ ፍቅር ምን አለችው? ወንድ ጠርቷት ማለት ነው። ግን ቤዛ ለምን መልሰህ መጣሃት? አለችው ፍቅር። ይሄ እናቴ መስማት የለባት ነገርሻ እናቴ ቤዛ ተመልሳ እዚህ ላይ እንደመጣች ካወቀች ከኔ ጋር እንቀያየም ማለት እቀየምሻለሁ አላት ማለት ነው ምንድን የምትለው ምንድን የምትለው ይህቺ እኮ ለአደይ ይቅርታ እንደጠየቅሻት ሁሉ ለቤዛም ይቅርታ ጠይቃት አላት ማለት ነው እንዲህ ጸባይዋ አደይና ቤዛ እንዲናቸው እንዴ የተለያዩ እኮ ናቸው እንድትሆኑ ይቅርታ ምጠይቃት መስሰታለችው ነገር ይሻለሁ አሁን የቀርታ ሚጠይቃት አሁን የቀርታ ጠይቂያት አላት ማለት ነው። እሷም እምቢ ብላ እኔ እሷ ሌሊት ሌሊት መጥታ እያነቀችኝ ለምንድን ነው የቀርታ ሚጠይቃት ብላ እምቢ አለችው ማለት ነው። እምቢ ብላ ከዛ ወደ አደይ ሄደች። አንቺ አደይ አለቻት። ምምነት ለምንድነው ክላሴ ያለጸዳሽው ለምንድን ነው አለች። እሷ ደግሞ እኔ ምሳ እየሰራሁ ስለነበረ ነው እንጂ ምሳ ከሰራሁ በኋላ አጸዳልሻለሁ አለቻት። እንደዚህ ስትላት፣ ለምንድን ነው አንቺ ማነው የልብ ልብ የሰጠሽ? አንቺ ጠግበሻል እኮ ማነው የልብ ልብ የሰጠሽ? አንቺ ከአሁን በኋላ አዴ ዴባ ጠግብ እንዳትርሺ እያልኩሽ፣ የተናገሩትን ንግግር ባዶ አስቀረተች። ከሱ ጋር ስርስር እየተከተልሽ ነው፣ አሁን ደግሞ ስጠራሽ አትሰሚ ማለት። እንደዚህ እያለች ያለ ልዱ መጣች ማለት ነው። ልዱም የራሷ አፕዞት ይዛ መጣች። ምን ኤላ እና ሌሊ ከቤታቸው ስላባረሯት ለለ ለአዴ ቤት እንዳታስገቢያቸው ከመጡ እች ሌሊ የምትባል ጓደኛሽ ከመጣች ቤት እንዳታስገቢያት እንደተስገብያት አለቻት። እህ ወይዘር ጣን አጅ ደሞ ምን ሆነሽ ነው አለቻት። ለእኔ ትፈቀድ ለኔ ከቤት አባረሩኝ ከቤት አባረሩ አስወጥኝ አለቻት። ከቤት አባረሩኝ አለቻት እሰይ ደግ አደረገሽ ደግ አደረገሽ ስትላት አንቺ አንቺ እርግምት አንቺ ወንድሜ አታገኝም ወንድሜ ትመታታለች እንጂ ስትላት ልትመታት እጇ ስትይዛት ቴብ መቃ ማለት ነው እንዲ ምንግድ ረግሸት ነው ይሄቴ ስላት አይ ለአደይ አግዛት አለ ብላ ስትመጣ እኔ ራሴ ነኝም አግዛት ነው ያልኩት ደብዬ አለችው ማለት ነው አንቺ ውሸታም አስመሳል እንድት መኪኛ እንዲሁም የነበረው ብላ እንዲሁም አደይም ጭምር እንደሱ ተናገረች ማለት ነው። ከዛ ከአሁኑ በኋላ ይሄ አጠገብ እንዳትደርሽ ውጭ ይባላል። ከክሽና ወጣች ማለት ነው። ልዱም እንደዛ ውጭ ብሏት ለልዱም አወጣት ማለት ነው። ለአዴ ምናናት አዴ አንቺ ፍትሽ እያየው አንቺ እያየው እንደዚህ እንደ መኖር ያለ ተስፋ በጣም እኮ ነው ደስተኛ ነኝ። አንቺ እያየው ፍትሽ እያየው እዚ ላይ ስለሚኖሩ በጣም ደስተኛ ነኝ አላት ማለት ነው። የዚህን ያክት አለችው። አዎ ለአንቺ ላይ መስልሽ ይችላል እኔ ግን በጣም ደስተኛ ነኝ። አዴ እኔ ኮ በጣም ነው ማፈቅርሽ ስላት አውቃለሁ፣ ደብዬ አንተ ለእኔ ስንት መስዋዕት ስለከፈልክም በተግባር ነው እኮ ነው ያሳየኝና አውቃለሁ አለችው። እና የምታውቂ ከሆነ ለምንድ ነው ፍቅር የማትቀበኝ ለምንድን ነው አላት ማለት ነው። እንዴት ብዬ ነው የምቀበል? እያየው የለ ችግር፣ እኔ አንተ እኔ ብቻ ነኝ ያለሁ። ለእኔ ግን ብዙ ከአንተ በላይ ብዙ ችግሮች አሉ። ስለዚህ ችግር ላይ ችግር እንድትገባ አልፈልግም አለችው። እንዴት አትወድኝ ማለት ነው? መውደድ እወድሃለሁ፣ ግን እውነቱ አላፈቅርህም ስለመረክረ እውነቱ ተቃይተናለችው ፍቅር እኮ ቀስ በቀስ የሚመጣ ነው አላት። አይ፣ አይደለም እንደዚህም ባልነገር ነገር አይሰራም። ለብዬ አለችው ማለት ነው። እሱም በቃ እየከፋውን ቢሆን እሺ፣ በቃ ችግር የለውም ሁሉም ነገር እስከ መጨረሻ እስከ ጭግር ድረስ እጠብቅሻለሁ አላት ማለት ነው። ወደች ጊዜ ልል ደግሞ ኤላ ወደ ውጭ ልወጣ ስለሆነ ወደ ውጭ ልወጣ ስላሰበ ማለት ነው ባረኩን መጥቶ ነበር፣ እና ይቅርታ ቤዛዝ ላይ ስለተወኳት ለምድ አስቀንጥራችሁ ያወጣችኋት አስከፋችኋችሁ እንደ ስላችሁ እኛ ኮ አንተ ለአንተ ብለን ነው እንጂ ኮ ቤዛ ኮ በጣም አስቸጋሪ ጸባይ ኮናት ያላት ባሮክ አለችው። አዎ አቃለው፣ ግን እንደዚ ማድረግ አልነበራችሁ ምናምን አላት። በቃ አሁን የማግዝህ ነገር ካለ አግዝሃለሁ፣ ደውልልኝ አለው ኤላ። እንደዛ ስለ ምንድን ነው የምታግዘው አለችው። ብር ትራንስፈር አድርግለታለሁ ለቤዛ ተነጋገር ጨርሰናል አላት። ግን ለምንድነው እንደዚህ የምታደርጉ ቤዛ እኮ ለእናንተ ብር ለእናንተ ብር ልትበላችሁ ፈለጋ ነው እንጂ እኮ እንደምትነግራችሁ እንዳሰባችሁ ትቆይ አይደለም፣ አለችው። ማለት ነው የለም እንደ ምንድን ነው የምትናገሩ? ምንድን ነው የምታወሩ? ልልይ አላት። ኤላ ተቆጣ። የእናቴ ቀን ስጠኝ አልኮ እኮ እሱ እኔ ለእላ ለምን አትጠቅምቤትም ብላን እኔ አንተ እንዳይከፋህ ብጌ ነው ዝም ያልኩን እንጂ ለእላ ለምን አትጠቅምቤትም ለምን ብሮ አትበዩም ብላኛለች። ለባረክ ደግሞ የምትወደው አይመስለኝም አትወደው አለች ማለት ነው። ከዛ ስትብል አመኗት የመራሽ ነው አሏት። አሁ የምሬ ነው አለች። ባረኩን በጣም ተናደደ። በቃ አሁን ሂጂ። አሁን እየጠረጠርኩም ነበር። አሁን ሂጂ እውነቱም አረጋግጣለሁ። ከዛ ከቤት አባረራት አለው ብሎ በጣም ተናደደ ማለት ነው። እና ወደ ቤት ሄዶ ለምንድነው እንደዚህ ያደረግሽው አላት። እንዲህ ምንድን ነው የምትለው? ባሮክ ለምንድነው እንደዚህ የምትለኝ አለችው። እና አንቺ በእኔ ላይ እንደዚህ ታደርጊያለሽ? እኔ ትንሽ አላሳዝንሽም እንዴ? እኔ በአንቺ ለአንቺ ብዬ ስንት እየተንከራተትኩ አላት እናከ እና ምን ደርግ ብለህ ነው እና ከቀላል ገባችሁልኝ ምን እንደ የቀባችሁልኝ ቃል አልተሰጡኝም ማለት ነው አለችው። አሁንም ከኔ መለየት ሳይሆን የሚያሳስብሽ የብሩ ጉዳይ ነው ከዚህ ከዚህ ቤት መውጣት ነው የሚያሳስብሽ አላት። አዎ አለችው። ከዛ ውጭ ልን ካሁን በኋላ ፍትሽ ማየት አልፈልግም ከዚህ ቤት ውልቅ ብለሽ ወጥልኝ አላት ማለት ነው እንደዚህ ያለ ያለ ፍቅር ምን አደረገች? ሻንጣ የቤዛ ሻንጣ ሰብስባ ይዛላት መጣች፣ ማለት ነው ይዛት ስትመጣ እየሰበሰበች እያለ ልዱ አየቻት። ምን እያደረግሽ ነው አለቻት። ሻንጣ መሰብሰብ እያገዝኳት ነው ለቤዛ። ይቺ ክፉ አለቻት ማለት ነው። ከዛ እሷም እንዳንቺ ሰይጣን እናት ስትላት እኔ ሰይጣን አለቸው። አንቺም ተራሽ ጠብቂ አሳይሻለሁ ከበዛት በኋላ አንተ ከዚህ ቤት የምትወጡ ስትላት ምን ምን እንዳይቀረኝ ነው፣ እወጣለሁ ግን አንድ ነገር የምታውቅም ማወቅ አለብሽ። እኔ ሲሄድ ወንድሜ ሚሽ ወንድም ይሄድ ከሱ ውጭ ደግሞ ሕይወት እንደሌለሽ አዋቂ ያለቻል። በይ በይ አሁን እንደዚህ ማነው እያስቀረራችሁ መሆን ነው ብላ ሻንጣዋ ለቤዛ ሰጥቷት ከቤት አባረሯት። ለቤዛ ማለት ነው ውጭ ይ አንቺ ርግብት የተረግብ ይሄ ቀን እየጠበቅሽ ነበር አለቻት። ቤዛም አዎ ራስ በራስ ያመጣሽው ነገር ብላ አባረሯት ማለት ነው ውጭ ይ በክፍል ሰባ ይህ አይመስል ነበር። ክፍል ሰባ አንድ እስከምንገናኝ ባይ ባይ።